እስኪ ይህንን ማስታወቂያ እንዴት ታዩታላችሁ? ሰውየው በጫካ ውስጥ ወክ ያደርጋል። ልጆቻችሁን ከዚህ ማስታወቂያ ደብቁ፣ አስጠንቅቀኖታል ይላል በድምጽ። በጫካ ውስጥ ዶሮ ያያል። የዶሮ አይን ግን የሰው ነው። የሆነ ቬስት ከሰማይ ወረደ። ዶሮዋ ወደ ሴት ልጅነት ተቀየረች። ሌሎችም ብዙ ሰዎች ከሰማይ በየዛፉ ላይ እየተንጠላጠሉ መውረድ ጀመሩ። ተሰባሰቡ። የሆነ የአምልኮ ስርዓት ፈጸሙ። እንደምታዩት መጀመሪያ ያየናቸው ወንድ ልጅ እና ሴት ልጅ ዶሮ የነበረችው ማለት ነው ወደ ላይ ከፍ አሉ። ወርቃማ እንቁላል በድንገት ተሸክመው መጡ። ጣዖት መሆኑ ይሆን? የሆነ ሰይጣናዊ አምልኮ እየፈጸሙ ያለ ይመስላል። እስካሁን ያየነው ሁሉ ግን ከዶሮ ጥብስ ጋር ምንም አይነት ግንኙነት የለውም። የሆነ ወንዝ መሳይ ጋር ደረሱ። ውስጡ ግን ውሃ ሳይሆን የዶሮ መጥበሻ ቅመም ወይም ግሬቪ የሚሉት ይመስላል። ሰውየው በድንገት ደርቆ ቀርቷል። ሴትየዋ ስትሸከመው አይከብዳትም። ሰውየውን ተሸክማ መጣች፣ ደፈቀችው። ሲወጣ ግን ሰው ሳይሆን የዶሮ ጥብስ ነው። በግሌ ሁለተኛ ኬንታኪ ፍራይድ ቺክን የምበላ አይመስለኝም ነው ያለው። ጋዜጠኛው ግን ምንድን ነው ይሄ ማስታወቂያ ሊነግረን የሚፈልገው? ይህንን ማስታወቂያ በማሳየት የዶሮ ጥብስ በተሻለ ማሻሻጥ ይቻላል ብለው እንዴት አሰቡት ነው? ወይስ ሊነግሩን የሚፈልጉት ሌላ ቁም ነገር አለ ከጀርባው የሚያበሉን ላምልኮ የሚሰውትን የሰው ስጋ ነው ማለት ይሆን? ይህንን ማስታወቂያ ሳይ በ1965 ዓ ም በነጮቹ በ1973 ላይ ሰርተውት የነበረውን ሶይለንት ግሪን የተባለውን ፊልም አስታወሰኝ። በዚህ ፊልም ላይ የሰው ልጆች እጅግ በጣም በጣም በመባዛታቸው የተነሳ መጠለያም ሆነ ምግብ በወጉ የሚያገኙ አልነበሩም። አብዛኛው ስራ አጥ ነው፣ የሚኖረውም በጎዳና ላይ ነው። በጣም ጥቂቶች ብቻ ናቸው የተሳካ ህይወት የሚኖሩት። እነዚህ ደግሞ በአንድ ወይ በሌላ መንገድ ከሶይለንት ግሪን ምርት አምራች ኩባንያ ጋር ግንኙነት ያላቸው ናቸው። ዞሮ ዞሮ ይህ ፊልም የሚያሳየን የሰው ልጅ እጅግ ከመብዛቱ የተነሳ ተፈጥሯዊ የሆነው ነገር ጠፍቶ የፋብሪካ ውጤት ብቻ ነው ለምግብነት የሚቀርብላቸው። ከነዚህ ምርቶች አንዱ ሶይለንት ግሪን ነው። ይህ ምግብ በመልኩ አረንጓዴ የሆነ ብስኩት መሳይ ነገር ነው። ከምን እንደሚሰሩት ግን አይናገሩም። በፊልሙ ላይ ዋነኛውን ገጸ ባህሪ የሚጫወተው ተዋናይ አንድ የተፈጸመ የግድያ ወንጀል የሚከታተል ወታደር ወይም የጸጥታ ሰራተኛ አባል ነው። ይህም ሰው የአንድ እጅግ ሀብታም የሆነ ሰው ግድያ ይከታተላል። አንድ ደግሞ አብሮት የሚኖር ፕሮፌሰር አለ ምሁር ነው። እሱ ደግሞ በበኩሉ ከሌሎች ምሁራን ጋር በመሆን ሶይለንት ግሪን በምን እንደሚሰራ ለማወቅ ጥናት ያካሂዳሉ። ታሪኩን አጭር ለማድረግ በስተመጨረሻ ላይ ሶይለንት ግሪን ከሰው ስጋ እንደሚሰራ ይደርሱበታል። በዚህም ጊዜ ይህ ከደህንነት ሰራተኛ ጋር አብሮ የሚኖረው ምሁር ነገሩ በጣም ስለከበደውና ስላስጠላው፣ ደግሞም አብሮት የሚኖረው የደህንነት ሰራተኛ ጉዳዩን ተከታትሎ እውነቱን ደርሶበት ለህዝብ እንዲያሳውቅ ስለፈለገ አንድ ውሳኔ ላይ ይደርሳል። ራሱን ማጥፋት። ራሳቸውን ለማጥፋት የወሰኑ ሰዎች ወደሚሄዱበት ክሊኒክ መሳይ ቦታ አለ። እዚያ መሄድና መፈረም ነበረበት። እናም እንደምትመለከቱት ራሱን ለማጥፋት ወደሚችልበት፣ ወደሚረዱበት ክሊኒክ መሳይ ነገር ውስጥ ይሄዳል። በምን ያህል ደቂቃ ውስጥ መሞት እንደሚፈልግ፣ ምን አይነት ቀለም እንደሚወድ፣ ምን አይነት ሙዚቃ መስማት እንደሚፈልግ፣ ምን አይነት ምስሎችን ማየት እንደሚፈልግ ጠይቀው ፍላጎቱን በሚያሟላ ክፍል ውስጥ ይወስዱታል። እናም መርዝ ይሰጡታል። በዚህ ሰዓት ነው ደህንነቱ፣ ወዳጁ፣ አብሮት የሚኖረ ሰው የሚደርሰው። እናም ወዳጁ የሚያልፍበትን ፕሮሰስ ሁሉ ይከታተላል። በስተመጨረሻ ብስኩት የሚሰራበት ፋብሪካ ውስጥ ይገባና ብስኩት የሚሰራው ከነዚህ አስከሬኖች መሆኑን ይመለከታል። እናም እውነታውን ለማጋለጥ ይሞክራል፣ ግን የሚሰማው የለም። ይህ ፊልምና በመጀመሪያ ላይ ያያየነው ማስታወቂያ መልእክቱ እጅግ ተመሳሳይ ነው። በዚህ በፍጻሜ ዘመን ይህ የአውሬው ስርዓት በህዝብ ላይ የሚያደርገውን ብዙ እውነታ በፊልም እየሰራ እንደሚያሳይ መቼም ግልጽ ነው። በተለይ በሲምፕሰን ፊልሞች ሊያደርጓቸው ያሰቧቸውን ነገሮች ሲያወጡ እናያለን። በሌሎቹም እንደዚሁ ያለ ምክንያት እንዲሁ ለመዝናናት ተብሎ የሚሰራ ምንም ነገር የለም። ብዙዎቹ ዘፈኖች በተለይ ከቅርብ ጊዜ ወዲህ በግልጽ አጋንንትን የሚያስመልክ ስራ እየተሰራባቸው ነው። ብዙ ፊልሞችም የሰይጣን አምልኮ ስርዓትን ለህዝብ ለማስተዋወቅ በነዚህ ሰይጣን አምላኪዎች የዓለም ስርዓት እንደሚመራ ለማሳየት የሚሰሩ ናቸው። ብዙዎቹ ፊልሞች በአንድ ወይ በሌላ መንገድ ሰይጣን አምላኪዎች የቤልሆር ልጆች ሊያስተላልፉ የሚፈልጓቸውን መልእክቶች የያዙ ናቸው። ፊልሞቻቸው ብቻ ሳይሆኑ በዓሎቻቸውም ሆነ ትርኢቶቻቸው በዚሁ መልኩ ይህንኑ መልእክቶቻቸውን ለማስተላለፍ ነው የሚሰሩት። ይህ የአምላካችን የመድኃኒታችን የወልድ ዋህድን የመጨረሻ ራት በመባል የምናውቀውን ለማንቋሸሽ በሱ ላይ ለማፌዝ ብቻ የተሰራ ሳይሆን ለመስዋዕት ሰው እየሰዉ በየድግሶቻቸው ላይ ስጋን እንደሚበሉ ጭምር ያሳዩበት ትርኢት ነው። ዓለም በመጨረሻው የቤል ሆር ስርዓት ሙሉ በሙሉ በቁጥጥር ስር የምትውልበት የሰው ልጅ የአውሬውን ቁጥር ካልያዘ መግዛት መሸጥ የማይችልበት ታላቅ ስደትና መከራ የሚሆንበት እንደሆነ ቅዱሱ የእግዚአብሔር ቃል ነግሮናል። ግን ይህንን ብቻ አይደለም የሚነግረን፣ ድል የነሳው የይሁዳ አንበሳ ለፍርድ እንደሚመጣም ጭምር አብስሮናል። ለዚህ ክፉ ትውልድ አሳልፎ ቅዱሳኑን የማይሰጠው የይሁዳ አንበሳ ወልድ ዋህድ እመብርሃንን አስቀድሞ ከሰማይ ሰራዊት ጋር እንደሚመጣ ጭምር ነግሮናል። በቅዱስ ኤልያስ የሚመራው የሰማይ ሰራዊት ኃያል ሰልፍ እያደረገ ይገኛል። ለዚህም ነው የጨለማ ልጆች ስራቸውና ምስጢራቸው ሁሉ እየተገለጠ እየወጣ ያለው በዚህ በመጨረሻው ጦርነት ቤልሆርና ሰራዊቱ ከነገቡበት ሰይጣናዊ ሥርዓታቸው ጋር ከምድር ተጠርጎ ወደ ገሃነም እሳት ለዘለ ዓለም ይጣላሉ። ይህ በቅዱስ ቃሉ የተመሰከረለት ፍርድ ነው። ክብር ሁሉ ለአባታችን ለአምላካችን ለወልድ ዋህድ ከቅድስት እናቱ ጋር